መጥፎ ነገር ወደ አንቺ ህይወት ይመጣል። የዛን ሰዓት ላይ አብረን እንወጣዋለን። ነገሩን ገብቶሻል አይደለ? ምን ነው ምን ነው ምን ነው ሜሪ ችግር ብዙ ነገር ሆነሽ ይልኛል ምናምን እና እንዲህ በቀላሉ ምንም ባልተፈጠረ ነገር መጣራቱ አላስፈላጊም። ፕላስ እንደት ነው ብዙ ሰላም ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ተመሰገን ይሁን። እናንተስ እንዴት ናችሁ? ምኞቴም ነው ደህና እንድትሆኑልኝ። እንግዲህ ሰሞኑን ደስ የማይሉ ነገሮች ተፈጥረዋል። ከሜሪ ጋር ያለው ነገር እንደ ድሮ አይደለም፣ ሻክሯል ምናምን ነገር። ያው ምክንያቱም ደግሞ ብዙዎቻችሁ አይታችሁታል፣ ባለፈው የተጣላን ጊዜ የእርቁ ቀን ላይ የማይሆኑ ነገሮች ተፈጥረው ነበረ በሱ ምክንያት በጣም ብዙ ነገሮችን አሳልፈናል። ያው የመጀመሪያው ጥፋተኛ ሜሪ ናት፣ ከዛም ደሞ እኔም አጠፋሁኝ፣ ትቻት መሄድ አልነበረብኝም። ትቻት ከሄድኩኝ በኋላ ደግሞ አንዳንድ ነገሮች ተፈጠሩ። እውነት እነሱ ነገሮች ተፈጠሩ አልተፈጠሩ የሚለውንም ያው እርግጠኞች አይደለም፣ ምክንያቱም የድካሙ ነገር የእንቅልፍም ሊሆን ይችላል ወይም ደግሞ የመዳኒቱም ሊሆን ይችላል ሜሪ ላይ የነበረው ድካም እውነትም ደግሞ ተፈጥሮ ከሆነ ሰዎችን እስካሁን ድረስ አላገኘ ናቸው። ለማጣራት ሞክረን ነበረ ማን እንደገባ እዛ ቤት። የአጋጣሚ ነገር ሆኖ ካሜራዎቹም የዛን ቀን እየሰሩ አልነበርም። እሱ እንቆቅልሽ ሆኖብናል። ለእኔም ለእሷም ለእናንተም እንዴት ላይ ሰራ ቻለ የሚለው ነገር። ከዛም በዘለለ ደግሞ የልጁ ጉዳይ የካሜራው ባለሙያ ጉዳይ የዜ ጌስት ሀውሱን ካሜሮች የሚቆጣጠር ሰራተኛ ነበረ። ስድስት አመት ነው ሊያውም እዛ የሰራውና ለቀቀ፣ የዛን ጊዜ ማለት ነው እና እንዴት ሊለቅ ቻለ? ነገሮች ብቻ ውስብስብ ባሉ አንዱን ከአንዱ ስታገናኙት መጥፎ ነገር ነው የሚያሳየውና እሱ እሱ ነገር ምናምን አደባብሮናል ምናምን፣ ግን ልክ ነው ብዬ አላስብም ለምን ይሁን ነገሮች ተፈጥረው ቢሆን ኖሮ መጣላቱ ምናም ቢኖር ኖርማል ነው። ግን አሁን ምንም የተፈጠረ ነገር የለም። እስካሁን ድረስ ኖርማሊያውን ራሷን ከሶፋ ላይ አልጋ ላይ ማግኘቷና የለበሰችው ልብስ ሰውነቷ ላይ አለመኖሩ እና የድካሙ ነገር ነው። በእንቅልፍ ልቦ አውልቀውም ሊሆን ይችላል። ድካሙ ደግሞ የመድሃኒቱም የእንቅልፍ ጦትም ሊሆን ይችላል። በተቃራኒውም ደግሞ የሆነ ሰው መጥቶ ሊሆን ይችላል። አይታወቅም። እሱም ፈጣሪ ነው የሚያውቀው። እያጣራን ነው፣ ለማወቅ እንሞክራለን። ስናውቀው ስናቀው ደግሞ ያው ማድረግ ያለብን እናደርጋለን ማለት ነው። ምናልባት የሚመጣ መጥፎ ነገር ካለ ደግሞ ያው አብረን እንደ ጓደኛ አብረን ነገሮችን እንወጣለን ብዬ አስባለሁ። ሶ፣ ግን ምንም ነገር ላልተፈጠረ ደግሞ መጣላቱ መቀየሙ ምናምን አያስፈልግም እና እሱ እሱ ነገር እንዳይኖር ፈልጌ ነው ዛሬ እናንተን ፊት የመጣሁት ሜሪንም ጠርቻት በቃ ያው ያጠፋው ማንም ይሁን ማንም ይቅርታ መባባል መባባልና ሰላም መፍጠሩ ትልቅ ነገር ነው እና በትንንሽ ምክንያቶች ተጣልቶ መኮራረፉን መኮራረፉ ደግሞ ሲረዝም ደግሞ እስከ መጣላትም ሊደርስ ይችላል እና እዛ ነገር ላይ ከመድረሳችን በፊት ያው ሰላም ለመፍጠር አሞክራለሁ ማለት ነው። ያው ሰላሙን አንድ ሰው ብቻ ፈልጎት አይሆንም፣ ሁለታችንም ጋር መሆን አለበት። አልነገርኳትም። ስትመጣ ነግራትና እንግዲህ ያው እሷም ይደብራታል ብዬ አላስብም። ለምን ሰላምን የሚጠላ ሰው የለምና፣ ደስ ብሏት እሷም ይቅር ተባብለን እንደ ድሮ በሰላም በፍቅር እንኖራለን ብዬ አስባለሁ። ትመጣለች። ደውዬላታለሁ። ጠርቻታለሁ ጠርቻት አለው። ኮመንታችሁንም ደግሞ እያየን ነበረ። የብዙዎቻችሁ ደስ የሚላል ደስ አይልም። አንዳንዶች ዳጊ ራሱ ተመልሶ መጥቶ ነው ያላችኋላችሁና፣ ሌሎቻችሁ ደግሞ ካሜራማኑ የጠረጠራችሁ አላችሁ። ሌላችሁ ሌሎቻችሁ ደግሞ ከእሷ ጓደኞች መካከል አንዳቸው መጥተው ይሆናሉ ብላችኋል። ማን እንደሆነ እንግዲህ እኛም አላወቅም፣ ፈጣሪ ብቻ ነው የሚያውቀው። ግን ስናውቀው ያው ያደረገው ሰው ያው ለእኛ ክፋት አስቦ ነው እና ያንን ሰው ያው እኛ ማናገር ባለብን መንገድ እናናግረዋለን። መቅጣትም ካለብን ደግሞ እንቀጠዋለን። ግን እስከዛ ድረስ ያው ማን እንደሆነ መፈለጋችንን አናቆምም። እናንተም ደግሞ እንድታግዙን እንፈልጋለን። እንደዚህ የተወሰነ የሚታያችሁ ነገር ካለን ሐሳባችሁንም ምናምን ኮመንት ላይ እየጻፋችሁልን ያው ነገሮችን በሌላ አቅጣጫ እንድናይ ታደርጉናላችሁና የምትሰጡን ነገር ደስ ይላል የምታሳዩ ፍቅር ደስ ይላል። በዚሁ አጋጣሚ ልናመሰግናችሁ እንወዳለን ቤተሰቦች። እና ሌላ በተጨማሪ ደግሞ ዳጊ ይሆናል የሚሉ ኮመንቶች አይቼ እንዴት ልሆን እችላለሁ? ገብቷቸዋል በምእሷ ላይ እኔ ክፋት ነገር ላደርግባት አልችልም። ቢቻል ጥሩ ጥሩ ነገር ላደርግላት፣ ለሚመጣባት መጥፎ ነገር ደግሞ ልከላከልላት እንጂ እሷ ላይ መጥፎ ነገር አላደርግም በፍጹም። ለምንስ አሁን የዛን ሰዓት እኮ ተመቻችቶልኛል ሁኔታው፣ ምናምን አይደለ የምፈልገው ነገር ቢኖር እዛ ጋር ማድረግ ይችላለሁ። ድራሿን ማጥፋት ካለብኝ እኮ ማጥፋት ይችል ነበረ፣ ግን አያስፈልግም። ገብታችኋል አይደል? ሄጄ ደሞ ተመልሼ ልመጣም አልችልም የምፈልገውን ነገር ማድረግ ይችል ነበረ በዛ ልክ። ለምን እንዳሰባችሁኝ አላቅም። እኔ በጣም ስርዓት ያለኝ ሰው ነኝ። አንዳንዶች ኮሜንታችሁን ሳይ ትንሽ ተበሳጭቼ ያለውና በምን ልክ እንደዚያ አስባችሁ እንደዚያ ያደርጋል እንዳላችሁ አላቅም። በነገራችን ላይ እናንተ የምትጽፉት ኮመንት እሷም ታየዋለች እና ይገፋፋታል ምናምን ነገር። አሁን ባለፈውም ጥፊ ምናምን የሞከረችው የእናንተን ኮመንቶች አይታችሁ ነውና እንደዚህ ነገር ባታበረታቷት ጥሩ ነው። አለበለዚያ መጥፎ ነገር የሚሆነው እሷ ላይ ነው። ሴት ስለሆነች ነው እንጂ ዝም ያልኩት። አሁን ወንድ ብቶ ኖሮ ሜሪ ሰባተኛ ሰማይ ላይ ነበር አሁን የምትገኘውና፣ ሴት ናት። እኛ እንግዲህ እናቶቻችንን እንወዳለን፣ እህቶች አሉ፣ ነገ ደግሞ ሴት ልጅ ይኖረናል እና ሴት ልጅ መጠበቅ ነው እንጂ መከላከል ነው እንጂ ሴት ልጅ ላይ እጃችንን ማንሳት አንፈልግም። የሚያነሱ ሰዎችንም እንቃወማለን። እና በፍጹም በፍጹም የማላልፈው ነገር ነው የዛኔም ስሜታዊ ሆና ስለነበረ ነው። ግን የፈለገም ስሜታዊ ብትሆኚ፣ ሜሪ እንደዚህ አይነት ነገር አይደረግም። ለመርሹ ሌላ ጋር እንትና እንትናን መጠፍጠፍ ለምደሽ ይሆናል። ግን እዚህ ፊት ለፊት እሺ፣ ያለው ዳጊ ኦርተን ይባላል። እንደዚህ አይነት ነገሮች የሚያልፍ አይደለም። እዚህ ጋር እንዲህ እንዲህ እንዲህ ነው ብዬ አልናገርም። ግን አይደረግም። በቃ ለማለት ያክል ነው። እናንተም እንደዚህ እንትን አትበሏትኝ እንደሞ

አለን አለን እንግዲህ ሰሞኑን አንዳንድ ነገሮች ልካረሉ ማለት ለመጀመሪያ ሁላችንም ይቅርታ መጠየቅ እፈልጋለሁ። ታሪፎኛ አይደለም ወይ? ታሪፎኛ አይደለም ያልሽ ነው። ምን ተገኝቷል? ዛሬ ምን ሰርፕራይዝ አለ እንዴ? አይደለም፣ ምንም ሰርፕራይዝ የለም። እንዳልኳችሁ ኦልሬዲ ያለው ነገር በትናንትናው ቪዲዮችን ላይ ትንሽ ከዳጊ ጋር አሪፋለ፣ እኔም ስሜታዊ ነበርኩኝ። የነበረው ነገር ጥሩ አይደለም ግን እኔ ምንም ማድረግ አልችልም። ከሁኔታዎቹ አንጻር ነው እኔ እንደዛ ልሆን የቻልኩት። ኖርማሊ የቤትም ሲሄድ ትንሽ ቤተሰቦቼም ትንሽ ጫን አድርገውኛል። ዳጊ አም ሶሪ ስለተሟታው። በጣም ይቅርታ እንጠይቅ ፈልጋለሁ ፈልጌው ምናምን አይደለም ግን ስለተናደድኩ ነው ግን ያው አንዳንዴ ካልናደድከኝ እሺ። እኔ ግን ስናደድ ነው እንደማደርገው እምልሽ ላታገኙ ትችያለሽ። ይሄንን እጅ ምናምን ብትበይበት አይሻልሽም? ደግመሽው ይሄንን እጅ ከምናበላሽው ለማብያነት ብትጠቀሚበት ይሻላል። ገብቶሻል? እልህ ጥሩ አይደለም። እኔ እልኸኛ አይደለሁም ነው እልኸኛ አይደለሁም፣ ግን አንዳንዴ ምንድነው የሆነ ነገር እንትን ሲል ማለት ነው። በቃ ይሄ እኔ ባህሪ ነው እኔ የሚችል ሰው አለ የማይችል ሰው አለ። እኔ የሆነ ነገር በጣም ከተናደድኩኝ ወደ ውሳኔ ነው እንጋባው፣ ግን ስህተት ነው። ጥሩ ነገር ሆነው ሳይሆን እያበረታታሁትም ሳይሆን ጥፋቱን ስህተት ነው፣ በእኔ በኩል ያለው ነገር ግን ደግሞ አንዳንዴ የምታደርጉትን ነገር ላታውቁት ትችላላችሁ። እና ዳግያም ሶሪ፣ ግን እኔም ደግሞ በጣም የደበረኝ ነገር አለ እዚህ ከመምጣታችን በፊት ኖርማሊ አሁን እንደዚህ እንደዚህ ማውራታችን እነሱ በደንብ በስልክ አውርተን ምናምን አሪፍ ነገሮች ፈጥረን ነው እንጂ እንደ መጀመሪያው ሁኔታ እኔም እንደሄድኩበት ምናምን ሁኔታ ቢሆን ዛሬ እዚህ ላይ የሳቅንም መተን አናወራም። ግን በቃ ሀፕን ምንም ነገር ሀፕን ቢያረግ ነገሮች ቢፈጠሩ ችግር ቢፈጠር እሱም እኔም ዝም አልልም፣ በህግ በኩል ሄዳለሁ ብሎኛል። እኔም ዝም አልልም። ኦልሬዲ ቤቶቹም እንትን ብለዋል። እሱን ማስተካከል እንፈልጋለን። በደንብ እኔ እንዲታወቅልኝ እፈልጋለሁ። ቢኮዝ ለራሴም ነገ ጠዋት የሆነ ነገር ቢፈጠር ወደኋላ እየተመለሰ መወቀስ አልፈልግም። ስለዚህ የኔንም እውነታ መውጣት አለበት። እዛ ቦታ ላይ እኔ በራሴ ሀንድረድ ፐርሰንት፣ እኔ እሱ የሚያውቃቸው ጓደኞች ሀንድረድ ፐርሰንት እንዳልመጡ በደንብ እርግጠኛ ነኝ። እሱም ደግሞ ዳጊ አሁን ሳውራ እንደዚህ አይነት ነገር አትበል። አይ በማንም እርግጠኛ መሆን አይቻልም። ሄ የዚህ ጋር ጎበዝ አሁን በማንም እርግጠኛ መሆን አይቻልም፣ ጎበዝ ስለዚህ እርግጠኛ ነገደው ካሜራ ነውና። ኤኒዌይስ ዳጊ የነገርኳቸው ነበር። በነገራችን ላይ ምንሽ ምንም ነገር አልተፈጠርም፣ እስካሁን የመጣብን ነገር የለም። ምናልባትም ደሞ የእንቅልፉም ሊሆን ይችላል ድካም እኮ በዛኔ እውነትም ተፈጥሮም ደሞ ከሆነ እስካሁን አላወቅም። ከተፈጠረ መጥፎ ነገር ወዳንቺ ህይወት ይመጣል የዛን ሰዓት ላይ አብረን እንወጣዋለን። ነገሩን ገብቶሻል አይደለ? ምን ነው? ምን ነው? ምን ነው ሜሪ? ዝም ብሎ ሄድ እኮ አንቺ ችግር፣ ከእኔ ጋር ስትጣላ አሪፍ አልሆነም እና ምንም እንዳልተፈጠረ ነገር መጣላቱ አያስፈልግም እና እኔም መጣላት አልፈልግም። ኖርማሊ እኔ ካንተ ጋር መጣላት እፈልጋለሁ። ሰርቶ እሱ ነው እዛ ነው። አንቺ የማትፈልጊ ምን ማትፈልጊ ደሞ ይፈልጋል እንዴ? አምትፈልጊ አምስተኛ እንትን ብዙ ነገር አሳልፈናል፣ ብዙ ነገር ሆነሽልኛል ምናምን እንዲህ በቀላሉ ምንም ባልተፈጠረ ነገር መጣላቱ አላስፈላጊም። ፕላስ እንዴት ነው ብዙ ጊዜ እህትሽ ከሆነ ነገ እናወራለን። ምንድን ነው

እንደዚህ በቀላሉ ከሜሪ ጋር መጣላቱን አልፈልገውም። ብዙ ነገር አሳልፈናል። ማንም ያላደረገልኝንም ነገር አድርጋልኛለች እና እንደዛ አትበል። እግዚአብሔር እንደዚህ ስትል እኔ በጣም ነው የሚደብረኝ። እውነት ምንድን ነው ለምደው እንደዚህ የምትለው? አትበል። ሲጀምር ይሄ እኔ የፈልጌ ምናምን ሰው መሆን የለ። ዳጊ በቃ ዳጊ፣ ዳጊ ይሄ እጅ ነው እጅ እኔ አን ከንትኑ በኋላ እዛ ሆስፒታል ኬርኩኝ በኋላ አንገቴ ስር እንደዚህ ወገቢ አካባቢ ኪሴ አካባቢ ምናምን ስነካ ይሁን ነገር ነገር የሚሰማኝ ነገር አለ። የምታረጋቸው ነገሮች በሙሉ የሚያሳፍሩ ነገር እነዚህ ደግሞ በጣም ኖር ናቸው። እና ሜሪ፣ ቅርታ መባባልም ካለብን ኖርማሊ ሁለታችንም ጋር ተፋታለን። ያው መነሻው አንቺ ነሽ። የመጀመሪያው ጥፋተኛ አንቺ ነሽ። እኔም ደግሞ ትችሽ የሚሄድ አልነበረብኝም። ቀስሩ ትልቁ ነበር። ያው ሁለቱ ነገሮች ናቸው ብዙ ነገር የፈጠሩትና ሰው አፉ መባባሉ ጥሩ ነው። ተመልካቾቻችንም አብረን ስንሆን ስንዋደር ነው ደስ የሚላቸውና ስመጣራቱ ምናምን ታገበኝ ብዙ አለሽ ነው ማማታ ምን ማታ አንተ እያለህ ምን ማታ አልተኛሽ። ማታ እያወራኸኝ ነበር እንዴ? ከዘጋም በኋላ ስልኩ እና ከዘጋም በኋላ ምን ማድርገው ነገር ነበር ብዙም ሽት፣ አይ ምን ጽፎ ነገር ነበር። እሱ ነው ስለፋክ ይይታኝ ና እ ብቻ ሰላም ለመፍጠር ነው የጠራውሽ ስለመጣሽ ደስ ብሎኝ የሚፈጠረው ነገር የው ቃል መጋባቶች ነገር ምንም ይፈጠር ምንም፣ አብረን እንጋፈጣለን። እንደዚህ ያደረጉትን ሰዎች ደግሞ በየራሳችን መንገድ ለማጣራት ለማግኘት እንሞክራለን። ስናገኛቸው ደግሞ ማድረግ ያለብን እናደርጋለን። ንኪ ዳጊ አመሰግናለሁ። በዚህ አይነት ስሜት ውስጥ እንዲሆን ስላደረከኝ አመሰግናለሁ። ከሁሉም ነገር በላይ ማለት ሰላምን የመሰለ ነገር የለም። እውነት ለመናገር በጣም ሰላም አስፈላጊ ነገር ነው ለሁላችንም ሰላም ከሌለ ምንም እናደ ከምን በላው ጀምሮ ከምን ሰራቸው ነገር ከምትራመዱበት ከየአንዳንዱ ነገር ጀምሮ እንቅፋት ነው የሚሆኑባችሁ እንጂ ምንም የተሻለ ነገር አይመጣም ሰላም ነው የመሰለ ነገር የለም ግን አንዳንዱ ምንድነው እኔም ጋር ያለ ችግር ዳጊም ጋር ያለ ችግር እንትን ነው ባለመግባባት ምናምን ምን ሆነሻል አንቺ ውሃ ላምጣ? ጥሬ እኮ ቲማቲም አይበላም ሲጀመር እንጂ ወስፈ ካስፈለገው እኮ ወይ የሆነ እንትን ትይበት እና ማውጣት፣ በቃ ማውጣት አልቻለም። በቃ ነው እንትን የለው ምክንያቱም እየታገልኩት ካለ

መጨቃጨቅ፣ መነጋገር እኔ አልችልም። በቃ ለሊቱን ሙሉ አሁን እኔ ትናንትና አይ ቲንክ ይሄን ነገር ስላወቀ ይመስለኛል ትናንትና ነገሮችን ወይኔ ዳግጄ ሁሉ እየተቃጠለብኝ እረፍት አንቺ ያቸኝ እረፍት። ደሞ ቲማቲ ምናን አይበላም ጎትሽ በሽታ ነው፣ ዳይት አርጊ ይለኛል። ራሱ አሁን ደሞ መልሶ አና እስኪያምሽ አይደለም። አንዴ አና ተስማምተናል አይደለ? ዋናው ነገር እሱ ነው። ቤተሰቦች እንግዲህ እስካሁን የተጣላመውን ነገር ምናምንም ያው ባለመግባባት ነው። አንዳንድ ጊዜ በስሜታዊነት የማይሆኑ ነገሮች ይደረጋሉ። ምናምን ምናምንና እሱን ጥፋት አምኖ ደግሞ ይቅርታ መባባል ወደ ድሮ መመለስ ጥሩ ነገር ነው እና ሌሎቻችሁም ከኛ ይማሩ። የምትወዱት የምትዋደዱት ሰው ምናምን ካለ ይሰቅ አለም ትንንሽ ነገሮች፣ አሁን ለምሳሌ ነገ እንታረቃለን ብለው ማለት ነው ዛሬ የተጣሉ ሰዎች፣ እንደ ቀልድ አንድ አመት ሁለት አመት ይሆናል በዛው ምንም ይቀራሉ ማለት። የኔና የዳጊ ነገሮች እኮ ትልቅ ነገርም ላይሆኑ ይችላሉ፣ ሊሆኑም ይችላሉ። ግን ሁሌም በሕይወታቹ ማለት አንዳንዴ ከሰው የምትማሩት ነገር አለ። አንዳንዴ ኮሜንት ላይ አይቻለሁ ከእናንተ ምንድነው የምንማረው እኛ ማአት ነገር ነው የማሩት። ልኳልኩ ከእናንተ ምንድን ነው አንዳንድ ኮሜንት አይቻሉ። ምንድን ነው ዝሙት በዛ ምንም ዝሙት አይደለም። የህይወት ሂደቱን ነው እያሳየን ያለ ነው። ምንም አንድ ሰው ሲፈጠር ምንም ነገር ያላደረገ ሰው ይኖር ይችላል። የሆነ ሰዓት ደግሞ ይሄ ነገር የጀመረ ሰው ይኖር ይችላል። ያን ሂደት ነው እያሳየን ያለ ነው። የፕላስ እንደዛ የሚያደርጉ ሰዎች ማድረግ እንደሌለባቸው እውነት ነው የምነግራቸው። ሲቀጥል ደግሞ ደሞ ትቶ መሄድ አስፈላጊ እንደማአት ምርቱ ብዙ ነገር ነው አልኩ እኮ እኔ ወንድ ልጅ ነው ዳጊ ላይ እጄን ባነሳው ቁጥር ዳጊ ለኔ ምን አይነት ነገር ነገ ጠዋት እኔ ሚስቱ የሚደበድበ አለ ገብቼ አጣና ምናምን የሚጨርስ አለ። ግን በቃ ሴት ልጅ እንደምትከበር መከበር እንዳለባት ብዙ ነገር እና መማር የሚፈልግ ሰው ብዙ ይማራል። ለማይፈልግ ሰው ነው እንግዲህ እግዚአብሔርን ነው። ሁለተኛ ነገር ደግሞ እኛ ጋር ብትመጡ በቃ ስለ ፍቅርና ፍቅር ብቻ ነው ያለው። እውነት ለመናገር ሌላ አይነት መንገድ ይዞ የሚመጣ ሰው ምናምን የለም። ግን አንዳንድ ኮሜንቶች የሆነ ደስ የማይሉ ኮሜንቶች አሉ። ሁሉም ኮሜንቶች ጥሩ ይሆኑ ማለት አይደለም። ግን የምናደርገው ነገር ከእውነት የራቀ ሳይሆን የሚኖረው ነው። ሰው እየኖረ ያለውን ነገር የሚኖር ህይወት ነው። ታዲያው ብዙ ጊዜ የማስታወቂያ እንትን አለው ታውቃላቸዋ? በየመሀሉ ያው ቀልድ ምናምን ሳቅም ከእኛ ቤት ስለሚገኝ ብዙዎችም ይጠብቃሉ። እና በጣም እውነት ነው ዳጊ፣ በእግዚአብሔር ላውራ እና እያንዳንዱ ነገር ስታዩት፣ ሁልጊዜ ማለት ነው ጭቅጭቅ የሌለው ጠብ የሌለው ምናምን ፍቅር ሊሆን አይችሉም። ምክንያቱም የተስተካከለ ፍቅር ያንዳንዷ ነገር ነገር ልታነሳ ትችላለች። ያንዳንዷ ነገር በቃች ውሃ ቀጠነ ብላችሁ ልትጨቃጨቁ ትችላላችሁ፣ ፍቅር ሲኖር። ፍቅር ከሌለ ግን ምንም ነገር ማንም ቢያደርግ የራሱ ጉዳይ የራሷ ጉዳይ የተባለ ይኖራል ማለት ነው ለእነሱ ማለት ያለብን እንበል ብዬ ነው። እና የአንዳንዳችን ነገር ስናደርግ ደግሞ ማንም ሰው የሚፈልገውን ነገር ነው። እኔ አሁን ከየአንዳንዱ ሰው የሚፈልገውን ነገር ነው የምወስደው። መጥፎ የሆነልኝ ነገር መውሰድ የለብኝም እናንተ መጥፎ የሆነባችሁን ነገር አትውሰዱ። ግን እኛ መጥፎ ነገር ለእናንተ አናቀርብም። ሂደት ነው ያለ ነገር ነው። የሌለ ነገር አላመጣንም ወይ ይሄ ጊዜው የሚያስብል ነገር አላደረግንም። በህይወት ውስጥ እናንተ ራሳችሁ የምትኖሩትን ህይወት ነው እያመጣ ነው ያለ፣ ነው ቢኮዝ እየኖር ነው ስለሆነ ና አንዳንዴ ወደ ህይወት የሚያስገባችሁ ምን እንደሆን አታቁትም። አጋጣሚ በጣም ወሳኝ ነው በህይወታችሁ ውስጥ በቃ አጋጣሚ ነው። የሆነ ሰው በሆነ አጋጣሚ የሆነ ስራ ሊፈራረም ሄደ፣ ጸሐፊዋን አያት፣ ወደዳት፣ አገባ ስድስት ልጅ ወለደ፣ ህይወት ይቀጥላል። የሆነ ሰው ደግሞ አስር አመት ተጠናኑ ምናምን አይተዋወቁም አይተዋወቁም በተጋቡ በስድስተኛ ወር ተፋቱ። ህይወት እንዲ ነው። ምንም አዲስ ነገር የለውም። እና እኛ ጋር ስንኖር መጣላት፣ መታረቅ ያለ ነው። ፈልገን አይደለም ግን ምን ሁሌም በህይወታች ውስጥ ክፍተት የሚባል ነው። ክፍተት በጣም በቃ ከባድ ነገር ማለት፣ በህይወት ክፍተት ነው። አንድ ቀን ልትኮራረፍ በህይወታች ውስጥ ሰው አለ ማስቀባትና ክፍተት። እኔም በሰው ህይወት ገብቼ ስለማላቅ ስለማቅ ያለ ነው። እንት ትምህርት ሆነኛልና፣ ዛሬ እኔ ህይወቴ ላይ ማንንም ማንንም ህይወቴ ላይ አግብቼ ሶስተኛ ሰው በእኔና ሱ ገብቶ እንዲያስታርቀኝ እንዲያጣላኝ እድል አልሰጥም። እኔ እስፔሻሊ እሱም ያውቃል። ስለዚህ አምሰው ዛሬ ትንሽ አሞኛል እና እኛ ካስከፋናችሁ በጣም ይቅርታ። ግን አንዳንዴ ደግሞ መከፋት ግድ ነው። ሁሌ ደስታ የለም። ምንድን ነው ሁሌ ፋሲካ የለም። ስለዚህ ግን ጠብ ሊኖር ይችላል፣ መዋደር ሊኖር ይችላል። እያንዳንዳችን ሰላምን የሚጠላ የለም። ባይዛዊ ሁሉም ሰው ሰላምን ይፈልጋል። ሁሉም ሰው ፍቅርን ይፈልጋል እና የምናረጋቸው ነገሮች ከምን የተነሳ ነው? ከመዋደድ የምናረጋቸው ነገሮች ወደ ጠብ ይወስዱናል። ከዛ አንጻር ነው። ስለዚህ የባካችሁ የምትናደዱብን ሰዎች በጣም ይቅርታ፣ የይቅርታ ልብ ኑሮ። እኔ አሁን ብዙ ጊዜ ትሉኝ ያላችሁ ሜሪ ለምንድን ነው አንቺ ቆንጆ ነሽ በዚህ ገብቶ ተይው። መተው አቅቶኛል። ምንድን ነው ፖይንቱ? ነገስ፣ በህይወት የሚመጣው ሰው ማን ነው? ዳጊ የሚያደረገውን ነገር የማያደረገው እንድነው በእኔ ህይወት የሚመጣው? በዳጊ ህይወት ውስጥ ሜሪ የማታረገውን ነገር የምታደረግ ሴትናት የምትመጣው? ህይወት መቻቻል ነው። መፋቀ እንዳይከዝ በል አልቻልኩም፣ ጀመር ከእኔ የሚሻል ማንን ታገኛለህ? እሱ ራሱ ላይ ነው ያለው። እግዚአብሔርን ራሱ ነው ካለ ማለት ነው። ጠቁ ማትን ከእኔ የሚሻል ሰው እዚህ ሀገር ውስጥ ካለ ማለት ነው። እኔ ነኝ አንደኛ። የምንደም እንዳይቀሙሽ መንከባከብ ነው ያለብሽ። ነ እኔ ቀልድ አላውቅም። እኔ በራሴ በሆነ ነገር፣ በራሴ በሆነ ነገር ድርድር አላውቅም። አንድ ሰው ህይወቴ ላይ ቢመጣ ራሱ ይወጣዋል። እኔ ምንም ለምን ሶስት ሜትር ካገኘው፣ እዛ ውስጥ ከተፈታል። ከተፈታል እንግዲህ ምን ከተው እዛ ሶስት ሜትር ጉድጓድ ነው ኮ፣ ጉድጓድ ዋና ላይፍ ሴቨሩ ማለት ነው፣ የጠፋ ሰው ካለ እንዲያወጣ። ኤኒዌይስ በራሳችሁ ሰው በራሳችሁ ማንነት በራሳችሁ ምናምን መታችሁ ነው የፈለጋችሁትን ማድረግ። መከራከርም አይጠበቅባችሁም። ሰው መሃላችሁ መጥቶ መንጠቅ አይችልም። የናጠቃችሁ ጊዜ በህግ እንጠይቃለን። በድብድ በብራም እና በንግግር በህግ እና ተወስዷል። አንተ አሁን ሰው የሆነ ሰው ነው ለመውሰድ ቢሞክር የምታደርገው እንዲህ የሚዳፈርም የለም። ሲቻል አይ ሰው ቢዳፈር አይዳፈርም። ይሄ ራሱ ጭቅጭቅ ነው። ይሄ ራሱ የመጣ የሚመጣበትን ነገር ያውቃል፣ ይችላል። አላገብቶሻል ዳጊ፣ እያናደድከኝ ነው። ይሄ ራሱ ጭቅጭቅ። ለማንኛውም ተንከባከበኝ አረዳው ራብ አረ፣ ለማይዞሽ በለኝ። እንድንታረቅ የፈለጋችሁ ብዙ ብዙ ነበራችሁ። አይዞሽ በለኝ፣ አይዞሽ ከዛ ገለቴ አይዞሽ። ምን እናርቅ? በቃ ምንም አርጋ አንችልም። እዚህ ጋር እና እንድንታረቅ የፈለጋችሁ ብዙዎቻችሁ ናችሁ። ያው ፈጣሪ ፈቅዶ ተስማምተናል፣ ተታርቀናል። እንግዲህ ችግሩን ፈተኗል። ስለዛ ደስ ብሏቸዋል፣ እኛም ደስ ብሎናል። በእኛ ደግሞ ደስ ስለሚላችሁ ከልብ ከልብ እናመሰግናለን። ሌላ ጊዜ ደግሞ እንገናኛለን። የምትያቸው ነገር አለ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ ስለምታረጉን ሰፖርት ስለምታረጉን፣ የአንዳንዱ ኮሜንት እየተከታተላችሁ፣ ሰዓታችን አንዳንዴ ሰዓታችን እንዲ እንዲላል፣ እሱን ሁሉ ጠብቃችሁ ስለምሰጡ ፍቅር እግዚአብሔር ይስጥልን፣ ጨምሮ ይስጥልን። እናመሰግናለን፣ እንወዳቸዋለን። ይመቻችሁ። ባላችሁበት ሰላማችሁ ይብዛ። አይዞሽ። ወይ ደሞ እንዲወጣ ማድረግ ባዶ ሲሆን ይሳካል።